እኛ የኢትዮጵያ አይን ባንክ የአይን ብሌን ስንወስድ የአይናችንን ብሌን የአይን ብሌን ማለት በዚህ በሞዴሉ ለማሳየት ይሄ እንግዲህ የአይናችን ሙሉ ኳሱ ነው ተብሎ ነው የሚታሰበው። እንደገና ደግሞ በደንብ አብራራላለሁ። የአይን ብሌን የምንላት እቺ በጣም ስስ እና ትንሽ የሆነችው የአይናችን የፊት ለፊቱ ክፍል ናት። እቺ ማለት የጥቁሩ ወይም ደግሞ የቡኒው የአይናችን ልባስ። በደንብ ግልጽ ለማድረግ ለምሳሌ ይሄ ሰዓቴ አላ፣ አይደለም አሁን ይሄ ሰዓቴ ውስጡ ደቂቃ ሰከንድ ይቆጥራል። ውስጡ ባትሪ ያለው ከኋላ ባትሪ ስለምናደርግለት ነው። አደለ? ሰዓት እየቆጠረ ከዚህ ደቂቃ ከዚህ ሰዓት የምንለው ለምሳሌ፣ አሁን ይህንን ሰዓቴን እዚህ ጋር ጥቁር ቀለም ብትቀባው፣ ውስጡ እየቆጠረ ነው አደለ? እየሰራ ነው ግን፣ ስንት ሰዓት ነው ብለህ ሰዓቱን ማየት ትችላለህ? አትችልም። ስለዚህ ምንድነው ማድረግ ያለብህ? እችን እንትኗል ወይ ቀለሙ ማስለቀቅ አለብህ ወይ ደግሞ በአዲስ መስታወት መቀየር አለብህ። ስለዚህ የአይን ብሌን ማለት ሙሉ የአይናችን ኳሱ ይሄ እንዳለ ኳሱ ጤነኛ ሆኖ እ የአይን ብሌን ችግር ጠባሳ ሊሆን ይችላል። ቅርጽ መቀየር ሊሆን ይችላል። አላግባብ መወፈር፣ አላግባብ መቅጠል ሊሆን ይችላል። የተለያየ አይነት ችግር ሊሆን ይችላል። የአይን ብሌን በየትኛውም አይነት ችግር ሲጠቃ የችን የአይኗን ብሌን ብቻ አንስተን ነው የምናስገባው ይሄ ማለት ምንም አይነት ኳሱ ሙሉ ለሙሉ አይወጣም እቺ በጣም ስስ የሆነችው የአይናችን ክፍል ብቻ ናት የምንጠቀመው ስለዚህ የአይን ብሌን ማለት ይሄ ነው የአይን ሌንስ የምንለው ከዛ በኋላ ያለው የአይናችን ክፍል ነው ያው ሰዎች በልምድ ብሌንንና ሌንስን ስለሚያምታቱት ነው እንጂ የአይን ብሌን ማለት የውጨኛዋ የአይናችን ክፍል የምናያት ናት ሌንስ ወደኋላ ያለው የአይናችን ክፍል የአይን ብሌን ከሰዎች በህይወት ሲያልፉ። ከሞቱ ሰዎች ላይ ነው የምናነሳው በህይወት እያሉ መለገስ አይቻልም። አሁን ማህበረሰቡ ሌላ እንዲያቅም የምንፈልገው ምክንያቱም ሁለት አይን ና ያለኝ አንዱን ውሰዱና ለቤተሰብ አባል ወይ ደግሞ ይስጡ ይባላል። በህይወት እያሉ የአይን ብሌን መለገስ አይቻልም። ሰው ካረፈ በኋላ ግን ቢበዛ ቢበዛ እስከ ስምንት ሰዓት ከስድስት እስከ ስምንት ሰዓት ባለው ከሟች ላይ ነው አንስተን የነሳናትን የአይን ብሌን ስናነሳ የደም ናሙና እንወስድና አንደኛ ከተላላፊ በሽታዎች ንጹህ ነው ወይ የሚለውን ቼክ እናደርጋለን። ሁለተኛ ደግሞ ይቺ ብሌኗ ራሷ ብቻዋን ተወስደ በማይክሮስኮፕ ጥራቷ ተረጋግጦ ለሰው ብትለገስ ብትሰራ ጤነኛ ናት ተብሎ ሲታሰብ ነው የምናደርገው። ስለዚህ ይሄ እንዴት ይገኛል ስንል አንደኛው በህይወት እያለን እኔ ሳልፍ የአይን ብሌኔ ለአይን ባንኩ ይሰጥልን ብለን ቃል እንገባለን። ለምሳሌ እችን ለማሳያ የኔ መታወቂያ ናት። እኔ ሆና ወዘ ነርስ የገባኋት ናትና ልክ ይሄ መታወቂያ ለምን ሁለት ሺ ሶስት ላይ አንተ ተማሪ ነበርክ እና ያኔ ቃል ስንገባ ይሄ ለምን ያገለግላል ብትል፣ ለሁለት ነገር። አንደኛ ፈቃደኛ ሆኜ የአይን ብሌኔ እንደለገስኩኝ ይሄ ምን ይላል ከጀርባው ላይ፣ እኔ ስሜ በዚህ ካርድ የተጠቀሰው ከዚህ ዓለም በሞት በተለየው ጊዜ የአይን ብሌኖቼ ለኢትዮጵያ የአይን ባንክ እንዲለገሱ በፈቃደኝነት በመስማማት ፈርም ያለው ይህም አይነ ስውርነትን ለመከላከል የአይን ባንኩ ለሚሰጠው አገልግሎት ድጋፍ እንዲሆንልኝ ነው ይላል። ከዛ ስለዚህ አንደኛ ፈቃደኝነትን አረጋገጥ፣ ሁለተኛ ደግሞ ያው ሰው ካለፈ በኋላ ስለሚወሰድ ልክ ይህንን ወስጄ ለማናሳያ ነው ለቤተሰቤ እኔ ሳርፍ። ምክንያቱም ቤተሰብ ነው አራውንድ የሚሆነው ተብሎ ነው የሚገመተው አይደለ? እኔ ሳርፍ ለአይን ባንክ ደውላችሁ የአይን ብሌኔ እንዲወሰድ ብዬ አስተማርኩኝ ማለት ነው። በዚህ ጊዜ ምንድን ነው አሁን ይሄ አሁን እየሰራንበት ያለ ነው። ትልቁ ደግሞ የአይን ብሌን መሰብሰቢያችን ችሲ አረፊ ወይ ደግሞ ሆስፒታል ቤዝድ ኮርኒያ ሪትሪቫል ፕሮግራም የምንለው። ይሄ ምንድን ነው? ለምሳሌ አሁን በቤተሰብ አንድ ሰው ሲያርፍ ሆስፒታል ላይ ታክሞ ሊሆን ይችላል፣ ቤት ውስጥ ሊሆን ይችላል። የቤተሰብ አባል ፈቃደኛ ከሆነ አይነ ባንኩን ኮንታክት አድርጎ እንደዚህ እንደዚህ ስለተፈጠረ ንና ውሰዱ ሲለን በፍጥነት ምክንያቱም የራሳችን መኪኖች አሉ ባለሙያ 24 ሰዓት ነው የምንሰራው፣ ለሊትም ቀንም በተደወለ ሰዓት የተባለ ቦታ እንደርስና የአይን ብሌን እንሰበስባለን። አሁን ከሱ ነው አሁን እየሰራን ያለ ነው። ስለዚህ ማህበረሰቡ በደንብ ግንዛቤው በኖረ ቁጥር ምን ያህል ጥሪ እንደሚኖረን ማሰብ ትችላለን። በእሱ ነው የምንሰበስበው። ስለዚህ አንደኛ ቃል በመግባባት፣ ሁለተኛ የሆስፒታል ቤዝ ከሆነ የሪትሪቨር ፕሮግራም፣ ሶስተኛ ኔክስት ኦፍ ኪን የምንለው ቤተሰብ ደግሞ ሲፈቅድ ይህንን ሁሉ እያደረግን የአይን ብሌኖችን እንሰበስባለን። ካለው በርደን አንጻር በጣም ትንሽ ነው። በነገርህ ላይ ይሄ አገር አቀፍ የሆነ ጥናት የተሰራው ያለ ሲቋቋም እንግዲህ ከ20 ዓመት በፊት ማለት ነው። እንግዲህ በመሀል ያለውን ለውጥ መቼም ማስረዳት አያስፈልግም። ያኔ በተሰራ ጥናት እንኳን ወደ 300 ሺህ ሰው የሚሆን በአይን ብሌን ችግር ምክንያት አይነት ስውርነት የተጋለጠ ነበር። ስለዚህ አሁን ዝም ብለህ እንደው ግምት እንኳን እንስጥ ብንል ሚኒመም ሀፈ ሚሊየን የሚሆን ሰው በዚህ ችግር እየተጠቃ ነው ማለት ነው። ስለዚህ አንደኛ አገራዊ ጥናት ይፈልጋል አሁን ቁጥር ቤዛ አርገ ለመናገር ስለዚህ ምን ያህል ክብደት አለው። የሰራነውን ደግሞ እያየኸው ነው እዚህ። አሁን ማህበረሰባችን ግን በደምብ ንቅት ብሎ ቀስልጥን ያለ ማህበረሰብ ደግሞ ሲኖረን፣ ጥሪዎች ሲኖሩ የሚቀበሩ ብሌኖች አይኖሩ፣ የሚበሩ አይኖች ግን ይበዙልናል ማለት ነው። ስለዚህ በዚህ እንደዚህ እያደረግን እንሰበሰባለን።